ሰላም ጤና ይስጥልኝ እንደምንላችኋል። እንኳን ተመልሰን በሰላም በዚህ ቻናል ተገናኘን። ዛሬ አጭር ቪዲዮ ነው የሚሆነው፣ አንድ ዜና ይዤላችሁ መጥቻለሁ። ፊዚካሊ ኦቨር ዘ ቦርድ ቼስ መጫወት ለምትፈልጉ የኢትዮጵያ ቼስ ፌዴሬሽን የስድስተኛውን የፍሊንስቶን ሆምስ ለሁሉም ክፍት የሆነውን የራፒድና ብሊትዝ ቼስ ሻምፒዮንሽፕ ውድድር አዘጋጅቶላችኋል ማለት ነው ኢን ፐርሰን መጫወት ለምትፈልጉ ከቼስ ኮሚኒቲው ጋር አንድ ላይ ሶሻላይዝ ማድረግ ለምትፈልጉ በጣም የምመክራችሁ እና ሜይ ቢ ጥሩ ጊዜም ታሳልፋላችሁ የማስብበት ቶርናመንት ነው ማለት ነው። ይህ ቶርናመንት በየአመቱ ነው የሚካሄደው። የተለያዩ ሽልማቶች አሉት። ለምሳሌ በኦፕን ሴክሽን ለአሸናፊ 50 ሺ ብር፣ ሁለተኛ ለወጣ 20 ሺ እና ሶስተኛ ደረጃ ለያዘ እስከ 10 ሺህ ብር ሽልማቶች አሉት። በሴቶች ወይም ደግሞ በውመን ሴክሽን ለሚሳተፉም ለአንደኛ የ20 ሺህ ብር ሽልማት ለሁለተኛ የ15 ሺህ እና ለሶስተኛ የ10 ሺህ ብር ሽልማት ይዞ መጥቷል ማለት ነው። ከክፍለ ሀገር ለሚመጡ ተወዳዳሪዎችም ማበረታቻ በቀጣይ ይፋ ይደረጋል ብለው ፖስት አድርገዋል። እዚህ ጋር በተወሰነ መልኩ ከበር አድርጊያችኋል። የአካውንት ነምበሩ የስልክ ቁጥሮቹን የኢትዮጵያ ቼስ ፌዴሬሽን የራሱ የፌስቡክ ፔጅ አለው። እዛ ላይ ገብታችሁ ሙሉ መረጃውን ማየት ትችላላችሁ ማለት ነው። ሶ ይህንን ቶርናመንት መሳተፍ ለምትፈልጉ ወይም መወዳደር ለምትፈልጉ እንዳልኳችሁ ክፍት ነው። ማንም ሰው ሄዶ መጫወትና ውድድሩ ላይ መሳተፍ ይችላል ማለት ነው። ሶ ይሄ ቶርናመንት የሚጀምረው ህዳር 20 ነው ማለት ከሀያ ቀን በኋላ ነው የሚጀምረው። ከህዳ 20 እስከ ህዳር 26 2018 ይቀጥላል ማለት ነው። ለመመዝገብ የ500 ብር መመዝገቢያ ክፍያ ይኖረዋል። እሱንም ከነ አካውንት ነንበሩ ከነ ስልክ ቁጥሮቹ የኦፊሻል የኢትዮጵያን ቼስ ፌዴሬሽን የፌስቡክ ፔጃቸው ላይ ሄዳችሁ ማግኘት ትችላላችሁ ማለት ነው። ደውላችሁም መጠየቅ ትችላላችሁ። የምዝገባው ፕሮሰስ የሚመስለው ሁለት አይነት ተወዳዳሪዎች ነው ሊኖሩ የሚችሉት። አንደኛው ከዚህ በፊት እንደዚህ አይነት ውድድር ናሽናል የሆነ ውድድር በኢትዮጵያ ቼስ ፌዴሬሽን የተዘጋጀ ውድድር ላይ ተወዳድራችሁ ከነበረ የፊዴ አይዲ ወይም የፊዴ መለያ ቁጥር ይሰጣችኋል። ይሄ ኢንተርናሽናል የሆነ የአይዲ ነንበር የሚሆነው ማለት ነው ፌዴራሲዮን ኢንተርናሽናል ዴዜ ቼክ ወይም ደግሞ ፊዴ የዓለም አቀፉ የቼስ ፌዴሬሽን ነው። ለማንኛውም ተወዳዳሪ አይዲ ሰጥቶ ጨዋታችሁን ትራክ እያደረገ ሬቲንጋችሁን ትራክ እያደረገ ኦፊሻል የሆነ የፊዴ ሬቲንግ የሚሰጣችሁ አካል ፊዴ ነው ማለት ነው። ሶ ይህንን ኦሬዲ ላላችሁ መመዝገቢያው ላይ ዲቴሉ አለ ሙሉ ስማችሁንና የፊዴ መለያ ቁጥራችሁን አንድ ላይ አይ ቲንክ ከክፍያውን ጋር ጨምሮ ደረሰኛችሁን ጨምሮ በቴሌግራማቸው ወይም እነሱ በሚነግሯችሁ ስፔሲፊክ በሆነ አካውንት በመላክ መመዝገብ ትችላላችሁ ማለት ነው። አዳዲስ ለሆናችሁ ከዚህ በፊት የፊዴ አይዲ ኖሯችሁ ለማያውቅ ወይም ደግሞ እንደዚህ አይነት በኢትዮጵያ ቼስ ፌዴሬሽን የተዘጋጀን ውድድር ተወዳድራችሁ ለማታውቁ አዲስ መሆናችሁን ሙሉ ስማችሁን ስም ከነ አያት በእንግሊዝኛ የትውልድ ዘመናችሁን በዩሮፒያን ወይም በፈረንጆች አቆጣጠር እና የከፈላችሁበትን ደረሰኛ አንድ ላይ በማያያዝ በመላክ መመዝገብ ትችላላችሁ ማለት ነው። ምዝገባው ከዛሬ ህዳር አንድ ይጀምራል እስከ ህዳር 19 ይቀጥላል ማለት ነው። ጨዋታው ከህዳር 20 እስከ ህዳር 26 ቶርናመንቱ ይካሄዳል ማለት ነው። ሶ አዳዲስ ለሆነን ኤክስፔሪየንሱ ምን ይመስላል የሚለውን ትንሽ ላውራችሁና ሜይ ቢ ጊዜ ካለን አንድ ላይፍ ጨዋታ ተጫውተን እንለያያለን ማለት ነው። የቼዝ ኮሚኒቲውን ጆይን ማድረግ የምትፈልጉ ከሆነ ከብዙ ይሄንን ጨዋታ ከሚወዱ ሰዎች ጋር ሶሻላይዝ ማድረግ የምትፈልጉ በጣም በጣም የሚመከር ቶርናመንት ነው። የአገራችን አሉ የተባሉ ትላልቅ ተጫዋቾችንም ናሽናል ኢትዮጵያን ወክለው የሚወዳደሩ የቼስ ተጫዋቾችን ማግኘት ትችላላችሁ። ከነሱ ጋር ዲስከስ ማድረግ የምትችሉበት አጋጣሚ ሊኖር ይችላል። ሶ ጊዜ ካላችሁ መመዝገብ የምትችሉ ከሆነ በጣም በጣም እመክራችኋለሁ ማለት ነው። ለእናንተም እንጆ የምታደርጉበት ጊዜ ይሆናል። ኦፊሻል የፊዴ ሬቲንግ የምታገኙበት፣ የፊዴ አይዲ አትሊስት የምታገኙበትም ጊዜ ይሆናል ማለት ነው። ሶ የመጀመሪያ ነገር እዚህ ቶርናመንት ላይ ለመወዳደር ቼስ እንዴት መጫወት እንዳለባችሁ አትሊስት ማወቅ ይኖርባችኋል። ሕጉን ሳታውቁ ቼስ እንዴት መጫወት እንደምትችሉ ማታውቁ ከሆነ እዚህ ቻናል ላይ ሙሉ ትምህርት አለ፣ የተሟላ ትምህርት አለ። ገብታችሁ ማግኘት ትችላላችሁ። የቼስ ጨዋታን አትሊስት ማወቅ ይኖርባችኋል ማለት ነው። ሁለተኛ ነገር እዚህ ቶርናመንት ላይ በጣም ሃይሊ ሬትድ የሆኑ ትላልቅ ተጫዋቾችን ታገኛላችሁ። እንዳልኳችሁ ናሽናል የኢትዮጵያን ወክለው የወዳደሩ ተጫዋቾች ይኖሩበታል። አት ሴም ታይም ብዙ ኮሚኒቲ ብዙ ሰው የምትተዋወቁበት ነው የሚሆነው። አጋጣሚውን አግኝቼ አትሊስት ሁለት ሶስቴ እዚህ ቶርናመንት ላይ ለመካፈል ችያለሁ። በጣም ደስ የሚል ጊዜ ነው የሚኖራችሁ። ብዙ ነገር ትማራላችሁ። ብዙን ሰው ታገኛላችሁ እና ስለ ጨዋታውም የበለጠ ቫሉ ይዛችሁ የምትወጡበት ቶርናመንት ይሆናል ብዬ ነው ማስበው። ሌላ ነገር ቢ ቼስም ስ ከመጫዋትም ደግሞ አልፎ ኦቨር ዘ ቦርድ ኤቲኬቶች ጊዜ ካለኝ እኔም ቪዲዮ ሰራላችኋለው። ምንድን ነው ስርዓቱ ምንድን ነው ፊት ለፊት ከሰው ጋር ሲጫወቱ። ይሄ ኦፊሻል ቶርናመንት ነው ፊዴ ላይ የሚመዘገብ ቶርናመንት ነው። ሰዓት ይኖራችኋል። የቼስ ክሎክ እንዴት መጠቀም እንዳለባችሁ አርብቶዎች ወይም ደግሞ ዳኞች በደንብ አሉ። እነሱ በደንብ ይረዷችኋል። በጣም ደስ የሚል ስታፍን ያላቸው የኢትዮጵያን ቼስ ፌዴሬሽን ከእነሱ ጋር ብዙ ነገር ላይ አሲስት ያደርጓችኋል። ሶ ጀስት አትሊስት ቼስ ፕሮፐርሊ መጫወት እንዴት እንደምትችሉ ካወቃችሁ በብዙ መልኩ ይህንን ቶርናመንት ሄዳችሁ መሞከር ትችላላችሁ ማለት ነው። እና እኔም ሀይሊ ሀይሊ ሬኮመንድ አደረጋችኋለሁ። ሶ ኤኒ ጥያቄዎች ካሏችሁ፣ ክሊር ያልሆነ ነገር ካለ ሌት ሚ ኖው ለመመለስ ሞክራለሁ፣ ኮሜንቶቹ ላይ። ይሄንን በማለት ትንሽ ጊዜ ስላለን አንድ ላይቭ ጨዋታ እንጫወትና ቪዲዮን እንጨርሳለን ማለት ነው።